የማኅበረ ጽዮን አገልጋዮች ማኅበረ ጽዮን ውስጥ የሚያገለግሉ ስራ አስፈጻሚዎች አባላት ሁሉ በጣም ትልቅ ስራ ነው የሚሰሩት። ግሸን ሄደው ነዳያንም ያበላሉ። አድባራትን ገዳማትን ያስከፍታሉ። አብነት ፍቴቶችን ይሰራሉ። በዚ አጋጣሚ ማህበሩንም ደግፉ። የቤተክርስቲያን ማህበር ነው። እነሱንም ማህበሩን በመቤታችን ፍቅር የጠብቅልን ማኅበረ ጽዮን በግሸን ላይ የሚያደርገውን አገልግሎት ለምጽዋት የተዘጋጁትን ነገሮች ቤተክርስቲያነትም ገዳሙንም ራሱ እንዴት እንደሚደግስ ሳይስር የተረዳሁት ነገር ሰው የሚያምርበትን ጽድቅ እግዚአብሔር ሲሰጠው ያምርበታልና ነዳያንን መመገቡን መነኮሳቱን ማልበሱን ገዳማቱን መስራቱን ከቦታም ደግሞ ግሸንን ያስመረጣቸውን እግዚአብሔርን አደንቃለሁ። ያው ግሸን ላይ እንግዲህ ማኅበረ ጽዮን በጣም ትልልቅ ስራዎችን ሲሰራ የከረመ መነኮሳት ሲረዱ ነዳያን ሲመገቡ ልብስ ሲዘጋጅላቸው የእነሱ ጸሎትና ምርቃት በራሱ በጣም የሚያስቀናም ጭምር ነበር። እስከዛሬ ድረስም በደንብ ጠንክሮ ለመዝለቅ ከቻለባቸው ምክንያቶች መካከል አንደኛው የእነሱ ጸሎትና ምርቃት ይመስለኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገረን። ብረታችን ለቤተ ክርስቲያናችን ጥቅም ካዋል አገልግሎታችንም በአንድነታችን መገለጥ ከጀመረ ነሆ ሦስት አስርት ዓመታትን አሳለፍን። ሃይበረጸውን ሰፋ ያለ እርዳታ በግሸን ብቻ የተወሰነ ሳይሆን በጠቅላላ ብሔራዊ እርዳታው ብሔራዊ እንደሆነ ሰማለሁ። ሊቃውንተ ቤተ ክርስቲያንም ምስክርነታቸው ተሰምቷል። ሰው የሚያምርበትን ጽድቅ እግዚአብሔር ሲሰጠው ያምርበታልና ነዳያንን መመገቡን መነኮሳቱን ማልበሱን ገዳማቱን መስራቱን ከቦታም ደግሞ ግሸንን ያስመረጣቸውን እግዚአብሔርን አደንቃለሁ። ማህበረሰቡን በግሸን ላይ የሚያደርገውን አገልግሎት፣ ለመስዋዕት የተዘጋጁትን ነገሮች፣ ሌሎችንም ሌሎችን ቤተ ክርስቲያናቱንም ገዳሙንም ራሱ እንዴት እንደሚደግስ ሳይስ የተረዳሁት ነገር እንኳንም እዚያ ድካም ውስጥ ሆኜ አልፌ መጣሁ። መምህራንም ስላዩትና ስለሰሙት ምስክርነታቸውን እንዲህ ተናግረዋል። ያው ግሸን ላይ እንግዲህ ማኅበረ ጽዮን በጣም ትልልቅ ስራዎችን ሲሰራ የከረመ ከሌሎቹ ማህበራት በጣም በቀደምትነት የሚታወቅ ትልቅ ማህበር ነውና በተለይ ግሸን ያለውን አገልግሎት እኔም አንድ ሶስት አራት ጊዜ ተገኝቼ ቦታው ላይ በደንብ ለማየት ሞክር ያለውና መነኮሳት ሲረዱ፣ ነዳያን ሲመገቡ፣ ልብስ ሲዘጋጅላቸው የእነሱ ጸሎት እና ምርቃት በራሱ በጣም የሚያስቀናም ጭምር ነበር። እስከዛሬ ድረስም በደንብ ጠንክሮ ለመዝለቅ ከቻለባቸው ምክንያቶች መካከል አንደኛው የእነሱ ጸሎትና ምርቃት ይመስለኛል። በየዓመቱ ወደ ግሸን ደብረ ከርቤ ቅድስት ማርያም ቤተ ክርስቲያን የምናደርገውን መንፈሳዊ ጉዞ መሰረት በማድረግ በሺዎች የሚቆጠሩ መነኮሳትንና ነዳያንን የማልበስ የፍቅር ማዕድ የማቋደስ፣ የገጠር አብያተ ክርስቲያንን በእርዳታ የማዳረስ አገልግሎታችንን እያከናወንን ዘንድሮ ደርሰናል። አምና እንዳደረግንላቸው ለከርሞም እንዳንዘነጋቸው አደራ አደራ ብለውን ነበር። እኛም ያደራ ቃላቸውን ቃላችን አድርገን እንደ ልማዳችን ዘንድሮ በምናደርገው መንፈሳዊ ጉዞ ላይ ከስድስት ሺህ በላይ የእመቤታችንን እንግዶች ለማገዝ ዝግጅታችንን ጀምረናል። በጎነታችን በሥራ ይገለጽ ዘንድ የበኩላችንን አስተዋጽኦ በአቢሲኒያ ባንክ፣ በአሃዱ ባንክ እንዲሁም በዜል አካውንት የበኩላችንን አስተዋጽኦ በማድረግ የድርሻችንን እንድንወጣ ጥሪ እናቀርባለን። ለበለጠ መረጃ በ0976211621 ይደውሉ። ለማኅበሩን ያሁን የምመኘው መልካም ድህንነትና ሰላምን ፍቅር እንዲያገኝ፣ በዚሁ ደግሞ ገጠር ቤተ ክርስቲያኖችን እንደዚሁ እያደርገው እያሰባሰቡ ድሆችንም እንዲያለብሱ፣ እንዲያበሉ፣ እንዲመግቡ ድሀ ቤተ ክርስቲያንን እንዲረዱ እመኛለሁ። አንዳችሁን እንኳ ከዚህ መንፈሳዊ በረከት አያጉድላችሁ። አስተባባሪ፣ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ማኅበረ ጽዮን ጠቅላላ ማኅበር